አማራው ከጉራጌው ከትግራይ ጠቅላላችሁ ከሁላችሁም ጋር ጠቅላላችሁ በቃ እኔ ሀናቡ ራሴን ችዬ ቤተሰቦቼን ራሱ ይጣላሉ። ምክንያቱም ቤተሰቦችን ብሔር ዘረኞች አሉ። በቃ አለ ቀጠቀጠ እንዴ ልጅና ሀናቡ ምን ምን እንዳታመጡ ሀና ኦሮሞ ናት ብለው ነገር ሲፈልገኝ እንግዲህ እንዲህ ያረጋችሁ ነው። ሰው ስሜት ስሜት ውስጥ መካቱት። ከዛ በኋላ ያስ አሁን እኔ ሀና ቦሮ አለኝ ብዬ እንዴ ነው ምን በዛ እንዲ ስታይ ያልኩኝ ፋራ እንዲ ስታይ ማለት ነው። ስልጡን አራዳ መስላሉ እንዴ አባቴ እንዳለ የምትጠራቸው ብሔር ብሄረሰቦች ጠቅላላ ማለት ነው። ለምን ተሰብስባችሁ እኔ ከሆነ አሁን እኔ አንድ ሀሳብ ልስጣችሁ። ጠቅላላ የኢትዮጵያ ብሔር ብሔረሰቦች ለአቀመ አዳም፣ ለአቀመ ሂዋን ለአቀመ ምናምን የደረሳችሁ ጠቅላላ ህጻናቶችን አይመለከትም። እድሜያችሁ ለአቀመ ምናምን የደረሳችሁ ጠቅላላ የኢትዮጵያ ብሔር ብሔረሰቦች ለምን እኔ አንድ አይዲያ ልስጣችሁ። ለምን ሁላችሁም በብሔር በብሔራችሁ አንድ ላይ ተሰብስባችሁ ብሔር ብሔራችሁ መጥቶ ለምን እርስ በርስ እዚህ በቪዲዮ ምናምን ለምን አተባደሉ። እንደዚህ ጥሩ አይደለም። እድሜያችሁ የደረሰ ህጻናቶችን አላልኩም። እንዲህ ብትባዱ ደስ አይልም። ለምን ሴቶቹም ወንዶቹም እንዲህ በስልክ በስልክ ላይ እንደ ላይ ተሰብስባችሁ ጠቅላላ ተባዱ፣ ስሜታችሁን አርኩ እንዳላችሁ። አዎ ምንድን ነው ምኑ ናችሁ? ምን አፈዘዛችሁ? ይሄ ጠቅላላ ለብሔር ብሔረሰቦች ለአቅመ አዳም ለአቅመ ሔዋን የደረሰ ስሜት ያላችሁ ጠቅላላ ጥሪ ከሀናቡ ተባዱ። ስሜታችሁን አብርዱ፣ አብርዱን ምን አባታችሁ ላርጋችሁ። ምን ነገሩ ምን ስሜት አላችሁ እናንተ፣ ስሜታችሁ የረገበ በሙላ ምን አባታችሁ ጎ ቼክ ዩር ሰልፍ። እንደ ጎ ሳም ጎ ቼክ ዩር ሰልፍ ኢን ሆስፒታል። ዋይ ዶንት ዩ ጎ ቼክ ዩ ቼክ። አንቺ እኮ ነሽ አንቺ የጤና ችግር ስላለብሽ ነው መተሽ ነው ጎ ቼክ የምትይው። እኔማ ኖርማል ነኝ፣ አውቄ ነው። አንቺ ለምን ዋይ ዶንት ዩ ጎ ዋት አባው ዩ

ወይስ ኢትዮጵያ የሀብታም ቤተሰብ ምናምን ሆነሽ እንግሊዝኛ እየተማርሽ ምንድን ነው? ልብስ እዚህ ላይ ያሸረፉት ሰው ባለው ነው። አማረኝ እስካርፕ፣ አማረኝ እስካርፕ፣ አማረኝ ፖስቱኝ። ደግሞ ከዛ በኋላ ይቺ ጭቅቂታም ድሃ የድሃ ልጅ ሶዋት ሶዋት አደለም ጸጉራችንም እከክም ምንም ሁሉ ነገር አለ። ኖርማል ነው። እኔ የምልሽ ማማዬ በጣም በጣም ነው እንደ እንግሊዝኛ ማውራት የምትችዩ። በጣም በጣም እንግሊዝኛ ስማርት ነሽ ማለት ነው። ጎበዝ ነሽ። ትጽፊያለሽ ጎ ቼክ ይሳብ ሊሄድ ዋይ ዶንት ዩ ካም ዝ ሚ ከዛ በኋላ እኔና አንቺ ሆነን ማለት ነው። ሚሚ ኖት ስፒክ እንግሊሽ እንደገና አንቺ ታስተረጉም ይልያልሽ። እኔ አም ዳ ዋን አይ ምናምን እያልሽ አም ዳ ዋን አይ ቴለር ቱ ብላምን እያልሽ የኔ ቆንጆ አንቺ በጣም በጣም ምሁር ነሽ። በእንግሊዝኛ ነው ከባልሽ ጋር የምትናጩ። በጣም በጣም ትናጫላችሁ እንግሊዝኛ። የወራችሁ ምን እየተባባላችሁ ነው የምትናጩ? የስ ዳዲ የስ የስ እያልሽ ነው የምትነጭም። አማዬ የኔ እንግሊዝኛ ተናጋሪ እንዴት እንዴት እንደጉበዝ ምሁር እናባቷ ትላለች። ጓደኛዬ ቤት አድሬ ነው የመጣሁት። ዊጌን ራሱ ማጣበቂያ ጊዜ አልነበረኝም። በቂጤ ተደፍኜ ስጠጣ ስጠጣ፣ ከዛ በኋላ ስልኬን ራሱ ከቲክቶክ ሲያወሩ እየሰማሁኝ የእሷ ልጅ ነው እንቅልፍ ነሳሽኝ ብሎ ስልኩን ይዘጋልኝ። እኔ ልጥ ቤቷ ውስጥ መተላለፊያ የለም፣ እልም ያለሽ ደህናት፣ ሳይክሉ ምኑ ቤቱ ትርምስምስ ያለ ነው። እኔ ሶፋ ላይ ተኛው፣ እሷ የሆነ ቦታ ተኛች፣ ልጆቹ እዛ ጋር። እንደዚህ ነው በቃ ኖርማል ነው። እንደዚህ ነው የምንኖረው እንኖራለን፣ በቃ እንደዚህ ከእሷ ጋር ልጥ ብዬ ጓደኛዬ ቤት አንድ ሜክሲኮ ጓደኛ ልጅ እሷ ቤት ተኝቼ ልጄን እሱ ስልክ ልጇ ነው ስልኬን ራሱ ዘጋው። ምን ያን ጸጉርሽ እዚህ ውስጥ ተጣበቀ፣ ምን ይሻል ሻል ዘንድሮ እንወይ ዘንድሮ ዘንድሮ እንወይ ዘንድሮ ተጣበቀ ሳ ምን አሁን ይሄ ጸጉሪ እዚህ ስልኬ ላይ እንዲህ ከሚጠበቅ አንድ ያበሻ ወንድ ቆለጥ እሙሙ ውስጥ ገብቶ ጥብቅ ብሎ አልላቀቅም ቢልስ? አሁን ይሄ ጸጉሪ እዚህ ጋር ከሚጠበቅ ያበሻ ወንድ እኔና ያበሻ ወንድ እንደው አጋጣሚ ስሜት ውስጥ ገብተን እየተሳረርን እያለ ማለት ነው እቃው እሙሙ ውስጥ ገብቶ ጥብቅ የኔም የእሱን ጥብቅ፣ በፖሊስ በምን በሆስፒታል በማይላቀቅ መልኩ ቢጠበቅስ? ከዛ በኋላ እሙሟ የኔና አስባችሁታል የኔና የሱን የእሱ እዛ ውስጥ ገብቶ እንዲህ ተጣብቆ እንዴት ተሳርገው ነው የሚያላቀቁት? እንዴት ነው የሚላቀቁት? አሁን የሆነ የሀበሻው ወንድ እቃው እኔ ውስጥ ገብቶ ከተጣበቀ እንዴት ነው ሊላቀቅ የሚችለው? ሎጣ ነው ሎጣ ነው፣ አም ሶሪ። እንዴት ነው የሚላቀቀው? እንግዲህ አሁን እንዴት ነው የሚላቀቀው? መፍትሄ ነገሩኝ እናንተ። አሁን ሀናቡና የሀበሻው ወንድ እየተሳረሩ እቃው ገብቶ ከዛ በኋላ ወይ ሀናቡ ሙሙ ደርቆ ሊሆን ይችላል ወይም የፈሳሽ የሆነ የሆነ ችግር ተፈጥሮ ሊሆን ይችላል እና እቃው ተጣበቀ ማለት ነው፣ ተጣበቀ። ትንሽዬም ቦታ አለሽ ብቻ እንደዚህ ለማየት መጣበቁን ለማየት ያና ምንም አይታይም። በቃ ሄዶ ተደፍኗል። እንዴት ነው ያንን ነገር እንዴት ነው? ሆስፒታል ብንሄድ ምን በፈሳ ቅባተ ቅባቶች ምናምን ወዘወዞች ሁሉ ነገር ከተው ሊላቀቅ አልቻልም፣ እና እንዴት ነው ማላቀቅ የምንችለው? እንዴት ነው የሚላቀቁ እስቲ መብቴው ምንድን ነው ተናገር። በደውድ ስራ ልሄድ ነው። ጌታን ልወጣ ነው። በቃም ሶሪ መጣው ብዬ ሳልጨርስ ልወጣ ነው ወይኔ። ምክንያቱም እናንተ ሁሉ እናንተ ብዬ መጣኝ የሥራ እንትኔን አሁን እቃው ሲጣበቅ እሱን በቃ እኔ ላንሳላችሁ መቁረጥ። ይኸውላችሁ እንግዲህ በቃ አሃና ትጎዳም፣ ምን እናደርገዋለን? የወንዱን እቃ እንቆርጠዋለን። የወንዱ እቃ ትንሽዬ ቦታ ስላለ የወንዱ እቃ ይቆረጣል። ከዛ ወንዱ ቆራጣ ሆኖ ሲለይ ማለት ነው። የሀናቡ ሙሙ ደሞ ተደፈነ እኮ ማለት ነው። የሀናቡ ሙሙ ደግሞ የእሱ ዕቃ ገብቶ ተደፈነ። ከዛ በኋላ ሃናቡ ከማንም ጋር ተሰረረ ማለት ነው። እሱም ቆራጣ የኔም ተደፍነው ምን በቃ እንደዚህ ልን። ወይኔ ኧረ እንዳይጣበቅ ጌታ ፈሳሽሽ መጠቀም አለብኝ። እንደዛ ነገር እንዳይፈጠር ፈሳሽ መጠቀም አለብኝ። ግን ቤተሰብ አለሽ ወይ? አዎ ቤተሰብ ቤተሰብ እዚህ ልሻል። ያንቺ አባት እኮ ነው። ያንቺ አባት እኮ ነው የኔን እናት ማለት ነው። እናትሽ ምድር የእናትሽ ሙሙ ስልችት ቁጭ ብሎት የእናትሽ ሙሙ አላረካ ብሎት ማለት ነው። ከዛ በኋላ ምን አደረገ መሰለሽ፣ የኔ እናት የኔ እናት ሄደና የእናት ሙሙን ሂዶ አጨቶ አጨቶ ምን የመሰለ ሀናቡን ፈጠረ። ስለዚህ እህትሽ እኮ እህትሽ እህትሽ እኮ በአባት እኮ። አይገርምም። አሁን ተመለሰልሽ። እህቶች እዚህ ጋር ቁጭ ብሎ እያየኝ ነው። አንድ ነገር የኢትዮጵያን ሕዝብ የሚጎዳ ነገር ፖለቲካ፣ ብሄር፣ ዘር ምናምን ከገባው ከዚህ ከኢትዮጵያ ሆኖ አራርቀው በመሳሪያ አናቴን ብሎ ይደፉኛል አሉ ይቆጣጠሩኛል። እህቶች የሚጎዳ ነገር እንደማልሰራ ስለሚያውቁ ነው። እና አሉኝ ቤተሰቦች አሉኝ። ኧረ በስመ አብ ቤተሰቦች አሉኝ። የቤተሰቦቼ ጡቴን እንዳታዩት እኮ ነው። እናንተ እዚህ ቁጭ ብላችሁ ጡቴን ዝም ብላችሁ እያያችሁ ጡቴ እየሟሟ እየሟሟ እየፋፋ እየፋፋ እየላላ እየላላ ደረሰ። የአበሻ ወንዶች አይን መሆን አለበት ብዬ እንደዚህ ሸፈንኩት በቃ። አይናችሁን ሰብሰብ አድርጉ ይሄንን እንዲህ ከዚህ ልጥጥ ብሎ ሙሙይ ላይ የተኛ ጡቴን በአይናችሁ እያያችሁ የሀበሻ ወንዶች በእናንተ ምክንያት በእናንተ የተነሳ ይሄ ጡቴ ላልቶ ላልቶ ላልቶ የመጨረሻ ሟማ በእናንተ ምክንያት በዛ ምክንያት ሻፋንኩ አይን በስቶበት ነው ይሄ ሻፋንኩት ምን አባታችሁ የሀበሻ ወንዶች የለም በቃ ይሄንን የሀናቡን በአራት ህጻናት ልጆች የተጠባጡት ያጠባጡት እያየክ ሴጋ መሰግዘግ አቁም ብዬ ተናግሬያሉ ምን አባ ነው የምታየው የለም በቃ አይታይም። እን ምን አባኪው ይሄ እንደዚህ እንደዚህ ያለጡት እኔ እኮ መገርሙኝ ማለት፣ ለምን አታላግጡም? ብታላግጡ እኮ ሰላማችሁን ታገኛላችሁ። ዝም ብላችሁ አላግጡ። እንደዚህ መልኬ፣ እንደዚህ ውበቴ፣ እንደዚህ ሴክሲ ነኝ፣ እንደዚህ እንደዚህ ብላችሁ ከምትጨናነቁ ለምን አታላግጡም? ቤተሰብ አለሽ ወይ ብልሽ ዘለሽ ከምትመጪ ለምን አንቺ የጠፉ ቤተሰቦችሽን ሰብሰበሽ እንትን በሉሉ ጣ ጣ ዛቤራን እግዚአብሔር ይመስገን ስላዳመጣችሁ። እንደው ሀናቡን ልብ ብሎ የሚያዳመጥ ሰው በዚህ ምድር ላይ ሲፈጠር ደስ ይል። ስንት ሰው ነው ያለው? 200 ሰው ቁጭ ብሎ ሀናቡን ምንን ምንን ነው የምታዩት? ይቺ ጉማሬ፣ ያሮጊት፣ ይቺ አዞ። ይቺ ኖርማል ነው፣ ኖርማል ነው እንዴ? ዊጉ ሳለቸኝ ወይ ሳለቸኝ እንዴ? ጭንቅላቴም ተደፍ ነው፣ አሙሙ ወይንም በፓንታፍኝ። ጠቅላላ እንታንፈስ፣ ይሄ አናት ይታንፈስ፣ ግንባር ኖርማል ነው። ምን ላድርጋችሁ? ባለጌ አላለች ማን ነው መንታ ወይኔ ወይኔ ወይኔ ላሜ ቦራ ሸርሙጣ ማለት ነው። እንዲህ አሳከኩኝ ሰው እንደ መሆን ይመጣና አሳከከኝ እና ባለፈ ወንድ እንዴ እንደዚህ እንደዚህ ያከኩ ማለት ነው። ምን አባቷ ብትል የምትሰርበኝ ስድብ ብታጣም ምን ብትለኝ ጥሩ ነው? እካካ ምንሽ አላለች? እካካ ምንሽ እሷ እኮ ማለት ነው አይደለም። ጸጉሯን እሙሙዋን እ እሙሙዋን በማበጠሪያ የሙሙዋን ጨገር በማበጠሪያ እኮ ነው ተደብቃ። እኔ ሀናቡ ግን ፊት ለፊት መጥቼ አሳከከኝ ብዬ ስላከኩኝ እካካ አለችኝ። አንቺ አለሽ አይደል እንዴ? ሽንት ቤት ቆመሽ ሽንት ቤት ቆመሽ የሙሙሽን ጭገር በጣትሽ የምፎቀፉቂ ካካ ካካ ምነትሽ አንጻር ምን ኖርማል አይደል እንዴ? አንዬ አንደሲ

ምን ሆናችሁ ነው what happened what just happened የፊንገር ሾ ቲሞች በጣም በጣም በጣም ነው እንዴ የምትበሰጫችሁት ሀናቡን ስትታዩ ሀናቡ ሺ ዶንት ጊቭ አ ፋክ አይ ጀስት ዶንት ጊቭ አ ሺት ምንም ነገር ብትኝ አይ ጀስት ዶንት ጊቭ አ ሺት ማማዬ እንዴ እንዴ ሀኒ ደህና ነሽ ወይ ማለት ማድበል ምን ነው ሀናቡ ጠፋች ምን ነው ሀናቡ ጠፋች ብለህ አስበህ ነበር ምን ምን ማን ማድበል አንተ እንዴ ሀና ሀኒ ደህና ነሽ ወይ ማድበል ማንነትክ ምን አስበህ ነበር? ምን ነው ሀናቡ ድፍት ያርጋት እያልክ የምትጸልይ ሰው ነበርክ? ምን ስለሆንክ ነው አሁን እንዴ ሀና ደህና ነሽ አለው? አለው በፈለኩ ሰዓት እየመጣው ቲክቶክ ሁሉ 30 ደቂቃ እየበጠበጥኩ ይርካል። ምን አስበህ ነው ሀናቡ አለው? እኔም አለው፣ ግንባሬም አለው፣ ሁሉ ነገር ኖርማል ነን። እንዴ ሀና ደህና ነሽ አላለም እንዴ ምንድን ነው የምታስቡት? ምን እኔ ኢንሹራንስ ሄደ እኔ በሞት ላይፍ ኢንሹራንስ ስምህን ሳይናባል አደረግኩኝ። እንደው ሀናውን ደፍቶ የፈረመችልኝን ብር ላግኝ ብለህ ነው? ምን አስበህ ነው ሀናው ብለ በጣም ሰርፕራይዝ ሆነ። ይመጣከው ማና አንተ ኮደ ኮደ ምናምን ያለ ሆነ። ይድፋክ፣ ይገልብጥህ፣ ቆለጥህ ይፈንዳ። አንተ ኮንክ ስምህን ያየሁት መሰለኝ የታባክለ ይደልፈል አለው። ዛሬም አለ ነገም አለ ተነገ ወዲያም አለ ከነገ ተነገ ወዲያ ሁሉ አለ የዛም የሚቀጥለው አመትም አለ የሚቀጥለው ዘመንም አለ በሁለት ሺህ ምናምን ዘመንም ሁሌ ነው የምኖረው። የት እንደ ይደልፈልክ ይድፋክ። እሙሟ ድርቅ ያለ ሴት ያጋጥምክ አንተ ከሆንክ። እሙሟ ድርቅ ብሎ እንደው አይደለም አይደለም በባዝሊን እንደ እግሯን እግሯን እንዲህ ስቅል አድርገክ ጄሪካን ሙሉ ዘይት እሙሟ ውስጥ ብታርከፈክፍ እሙሟ የማይረጥብ ሴት ያጋጥምክ። እንደው ሙሟ የማይራጥብ የሙሟ እሙሟ ከመድረቁ አንጻር ድርቅ ከማለቱ አንጻር አይደለም፣ ዕቃህን አይደለም፣ ዕቃህን እንደው የማያስጠጋ እሱ ያጋጥምክ ያጋጥምክ ያጋጥምክ። ላንተ አሜን ብለህ ተቀበል። ደማይ ሚስ ይላል እንዴ ደንቆሮ። ሀኒ ወይ፣ አረ ልውጣ፣ እግዚአብሔር ልውጣ፣ በቃ በቃ። አሁን እኮ ስራ እያስመለጣችሁኝ እኮ ነው። እናንተ ጋር መጥቼ ሰው ቲክቶክ ላይ መቶ ብር ይሰላል። እኔ ግን እናንተ ጋር መጥቼ እናንተ እንዲሳዋራ ብር እያመለጠኝ ነው። ብዙ ብዙ ዶላሮች ናቸው። አሁን እዚህ ስልኬ ላይ እያመለጡኝ አሉት። ምነው አጠፋው ይሄንን፣ ምነው አጠፋው? ምን ታጠፋ፣ ይጠፋሁን ማጥፈተኩ ጨርስካል። የዛሬ ስንት ስንታመት ከዚህ ዋል፣ ድጋሜ ጥፋት እንዴ? ሀናቡ ምን ነው ፋራ መስለ ትሰለጥናለች እኮ አሜን አዎ አሜን አይደለም የፊንገር ሾው ግሩፖች አሉ መሰለኝ የፊንገር ሾው ግሩፖች ታጋ አግ ተበሉ ፊንገር ሾው የአንቺ እኔና ፊንገር ሾው ልዩነታችን ምን እንደሆነ ታውቃላችሁ ፊንገር ሾው ውብ ነሽ እንድትባል ቆንጆ ነሽ እንድትባል ትናንትና ደግሞ ምን ስትል ሰማዋትኝ እዳ ገባን ዘንድሮ እስከመቼ ነው ግን የምንረጋገጠው አበባ ሰጠከኝ፣ ወይኔ ኦማጋድ ኦማ ጉድነስ። ትናንትና ምን ስትል ሰማት? ፊንገር ሹ ውበቴ እኮ እንደዚህ ያልኩት እኛ አማረብኝ እኮ ወዜ እንደዚህ እንደዚህ ያለው እኮ የምታዩት መልክ እኮ ማለት ነው። ስለምበላ ነው፣ ስለምበላ ነው። ፊልተር ፊቷ ላይ ጭና ማለት ነው። ፊልተሩ ነው፣ ፊልተሩ ነው። ምን አልገባንም። ስለምበላ ነው እንደዚህ አማረብኝ ምናምን አላለች። ግን ምን አለ አንዳንዴ ስናውራ ማለት ነው፣ ስናውራ ማለት ነው የሆነ እኛም እናንተም ሁላችንም እንድንረዳዳ አድርገን አንኛ ይላል ይባላል። ቢሆን እስከ ሕይወት ፍፃሜ ትወደኛለህ፣ በሚቀጥሉ ዘመን ሁሉ ትወደኛለህ፣ በመንግስተ ሰማያትም ይሁን በሲኦል ሆነ እራሱ ትወደኛለህ። there is no way እኔን የምትጠላበት ምክንያት። ትልቅ አሻራ እየጣልን ነው የምናልፈው። ጠቅላላ የምናገርን ይኸው ፊንገር ሾ አይከብድም። የሚገርም ፊልተር ፊትሽ ላይ ጭነሽ ቁጭ አድርገሽ፣ እምባላው ምግብ ነው ወዜ የምበላው መጠጣው ምግብ ነው ወዚ አላለችም። እንዴት በቃ ምትበዩ ምትበዩ በጣም በጣም ምትበዩ ምግብ ነው እንደዛ። ወዛም ያደረገሽ ግጥም ያለ ግጥም ያለ ኮፊል ታርፊት ዋላ ይጨናነኩ ስለምበላ ነው ያማረብኝ የምትለው ጠማማ ወልጋዳ እንዴ፣ እያየናት ወደ ጎን እየተንሸራተተች ያለች አርቤት እያየንሽ። አሁን ምን ሆናችሁ ነው? እየተጫወትኩ እኮ ነበር፣ እየቀለድኩኝ ነበር። ምን ሆናችሁ ነው? እዚህ ጉዳይ ውስጥ ነው። አረ ሰውዬ፣ በሕግ አምላክ፣ በሕግ አምላክ፣ በሕግ አምላክ፣ በሕግ አምላክ፣ በሕግ አምላክ ጸብ ውስጥ እንገባለን። ፎቶ እየተለጣጠፍን ሌላ ሌላ ጉዳይ ውስጥ እንገባለን። በሕግ አምላክ ሕግ ያግድክ፣ ሕግ ያግድክ። አንዳንዶቻችሁ አንዶቻችሁ ሕግ ያግዳችሁ፣ ሕግ ያግዳችሁ። ሀናቡን ሀናቡን ሀርት አድርጋችሁ የሄዳችሁ ሰዎች ሕግ ያግዳችሁ። ፔጄ ላይ ባትመጡ ሁሉ ደስ ይለኛል። ፊንገርሾ ሾ ምናምን ብላችሁ ምን ሆናችሁ ነው የከተታችሁ ፊንገር ሾ ላይ? እኔ እኮ አሁን ማለት ነው እኔ እኮ አሁን ማለት ነው በራሴ ሙድኮ ስለሞሙ ስለቆለጥ በዛ ነው አይደል ምታወቀው፣ ይጣበቅ፣ ይስፋ፣ ይቆረጥ፣ ይበረምናምን። አይ እንደ የብሄር ብሄረሰቦች ጠቅላላ ኢትዮጵያኖች የምትባሉ በግሩፕ እድሜያችሁ ለአቅመ አዳም ለአቅመ ሔዋን የደረሳችሁ ጠቅላላ የብሄር ቻሌንጅ እንፈልጋለን። እኔ በሀናቡ ቻሌንጅ ነው የምሰጣችሁ። ጠቅላላ የብሄር ብሄረሰቦች ሰዎች እድሜያችሁ ለአቅመ አዳም፣ ህፃናቶችን አላልኩም። በኋላ ደግሞ ሀናቡ ህጻናቶች አልች ብላችሁ ደሞ ስታብጠለጥሉኝ እንዳትኖሩ። ትልልቆቹ ተሰብስባችሁ በግሩፕ በቪዲዮ ለምን አትናጩም? አይዲያ ነው የራሱ፣ ከሀናቡ የመነጭ አይዲያ። እንደዚህ አይነት ሀሳብ ነው እኮ የምሰጣችሁ እንደዚህ እንደዚህ አይነት ወሬ እያወራው እያለ ምን ሆናችሁ ነው? ከዛ እንደርድራችሁ ፊንገር ፊች ጠማማ አሮጌት የሞተች የደከመች አሮጌት ላይ ከተታችሁኝ። ይሄ አንድ እዚህ ጋር የሆነ ልጅ ቆማል። ሚስቱ የስልሳ አመት ገርል ፍሬንዱ ስልሳ አመቷ ነው

በስልሳ 60 አመቷ ፋርዶበት በሰላሳ 30 አመቷ የስልሳ 60 አመት አሮጊት ሲያገላብጥ ያድራል። በዛ ላይ ከኔ ጋር ጓደኛናት በስልክ ላይ ትጽፍልኛለች። በጣም ዛሬ አምሮኛል እና ቦይፍሬንድ ደግሞ ሽንት ቤት ይዩ ይርኩኝ ነው። አረ በሕግ አምላክ ሴትዮት ልትገዩ ነው ወይ? እላታለሁ። አንዳንዴ አንዴ ይሄው ቆማለች። አሁን አቤቱ ጌታዬ ይሆይ እት ሜክሲካይና ፀጉሯ ያምራል። በቃ ፀጉር ብቻ ነው ያላት ሌላ ነገር እኮ ይሄ ራሱ ያ ሀናቡ እየረገበ ነው ትላላችሁ። የእሷ እኮ እንዲህ ተንጠልጥሎ ነው ልቧ ላይ ደርሷል። ረጋግባ ረጋግባ ይሄንን ወጣት ለሊቱ ሙሉ ምጥጥ ስታደርገው ታድራለች። ምጥጥ ስታደረገው፣ እኔማ ምን አስደግመሽበት ነው አልኩ። ምን ማለት ነው ማስደግም አለችኝ። በእንግሊዝኛ ማስደገም፣ በእንግሊዘኛ ማስደገም ምንድነው? ወይም እኔ ዛሬማ በእንግሊዝኛ ማስደገም ምንድነው የሚባለው? መተት፣ መተት፣ ጥንቆላ፣ ማስደገም፣ መጠነቋቆል፣ ሰንደል መሰካት፣ መርፌ ሙር፣ ምንድን ነው በእንግሊዝኛ የሚባለው? እነግራታለሁ። እንደዛ አድርገሽ ነው ወይ ልጁ ፈርዶበት፣ ለሊቱ ሙሉ ስታገላብጠው ታድራለች? ቆይ ግን እድሜ እየገፋ ሲመጣ ስሜት ይመጣሉ። ስድር ብስማም ስትደርሺበት ተይው አልሻለች። እስቲሞች በይኝ አልኳትኝ። አንድ ቀን አለ አልኳትኝ ጉዳይ መጠቆ ነው አድርገሽ ወሬ ጠየኳት ባለፈው ማለት ነው። ቁጭ ብለን እኔ እና እሷ እየጠጣን እዚህ መኪና ውስጥ ዱቅ ብለን ስራ ቀስቅዞ እየጠጣን ማለት ነው። አንዳንዴ መኪናችን ውስጥ መጠጥ ተሸከመን እንላለን። ይሄ አጀስ ቤጅ ብዛን ነው የምናረገው፣ እና ማለት ነው ምንድነው። ቆይ አንቺ አሁን ሙስ ወደ ስልሳ እየተጠጋጋሽ ነው፣ እና ዝም ብሎ ዝም ብሎ ነው እንደሚቆምብሽ፣ ወይ ሃንዲ አለችኝ እላታለሁ። እዛ ስትደርሺ ታይዋለች። ምኑን አልኳት፣ እንዴት እንደሚያመራች ምኑ አልኳት። እንዴ በቃ እንዴት እንደሚያምር፣ የመጨረሻ ሆርኒ ነው የምትሆኝው። እሙሙሽ ምናምን ሙሙ እየደረቀ ይመጣል ተብሎ የለ ወይ ከአርባ አምስት ዓመት በኋላ ነው የሚቆመው ነው ጁሲ፣ በጁሲ ላይ ከአርባ አምስት በኋላ በጣም በጣም አሁን እዛ ላይ ድረስ አሁን እሷ እኮ ሀምሳ ቤት ነበር። እኔ አሁን ሀምሳ ቤት ልድረስ አልድረስ እራሱ እኮ አላውቅም አላውቅም እኮ እኔ በቃ መድረሳ አማረኝ። በቃ ሀምሳ ቤት ውስጥ መድረሳ አማረኝ እና ዝም ብለሽ ነው የምትጠዋው ደስ ይለኛለች እና አላታለ አንድ አንዳንዴ ሰ አንድ እንዲሁ ማንዱ እንዲሁ እንደ ከደነው እራሱ ብናድር ደስ ይለኝ በቃ ሳይነቅለው እንዲሁ እንደተጣበቀ አብረን ብናድር ደስ ይለኛል። እዚህ እድሜ ላይ መቼ ነው ደርሰው ብዬ እንደገና እድሜን አራዝምልኝ እናንተ ቁጭ ብላችሁ እድሜን ቀንስልኝ እያላችሁ ስትጻልዩ እኔ በቃ ሀምሳ ቤት አንደር አስገባኝ አምላክ በቃ ዛሬ ዛሬ እንደው በቃ በቃ የኔን እነዚህ የቀሩትን አመታቶች ዘለክ ሀምሳ ቤት ውስጥ አስገባኝ አልኩኛ አስባችሁታል በስልሳ ኦልሞስት ስልሳ ናት ክድ እናድርጎት ሁሉ የምናድርበት እንዲህ ተጣብቀው አስባችሁታል እንዲህ በቃ ሌሊቱ ሙሉ ተጣብቀው ተጣብቀው እኔ ያላልኩም፣ ዳሞ ያለችኝ ነው የምነግራችሁ። ሀና ቡንዴ ያለች ባለጌ ናት አትበልም። የተነገረኝን እኮ ነው። እንኪ ሰው እኮ ያለውን እኮ ነው ሼር የሚያደርገው። ያ አንተ ሰውዬ ግን አታርፍም።